ቤት እኮ ነው ላይቭ እያስተላለፉት ያሉት። ኢንዱ ያስተል ኧረ እባክሽ እንደዚህ ይቻላል እንዴ? እስኪ ይህ ላይቭ እስቲ አንድ ሰው አንድ ነገር እንደዚህ አይጠላል እንዴ? እንደዚህም ይቻላል እንዴ? የኔን ላይቭ ነው፣ የኔን ቤት ነው ላይቭ እያስተላለፉ ያሉት። የታለ በእናትሽ፣ ላይቭ እየተላለፈ ያለው ነገር የታለ? ላይቭ እየተላለፈ ያለው ነገር እኮ ያለበት ሀገር ነው ያለነው። እሷ ያወራች ይውጣ፣ እኔ ያወራሁት ይውጣ። የማን ነው እኮ ዲቦ፣ ፍቱት። መሲ፣ ስለ ሀቅሽ ተናገሪ። እሷ ያወራችሁ ቤተሰብ ሁለታችሁም፣ እሷም፣ አንቺ እኮ ነግሬያታለሁ። ፈርደው ገባሽ? ተረዳሽ? ህግ ለሁላችንም፣ ለሁላችሁ ነው። አሁን ዲቦራ አልተረዳሽም? እሷ ያለችው ነገር ይውጣ፣ እኔ ያልኩት ነገር ይውጣ። እስኪ ተናገርኩት ነገር ካለ ተረጋጊ እና ቤተሰብ ጋር ደውዪ። በቃ ተረጋጊ። ምንም ሌላ ነገር ከሚጨመርበት በቃ ቤታ ትክፈት እና የእሷ ወንድም መቷል። ገባሽ? ዲቦ ከወንድሟ ጋር ተነጋገሪ። ሁለታችሁ ተነጋገሩ። ተነጋገሩ። አዎ መማርዬ እነሱ ለምዶን ታውቂያለሽ። እኔ ደውለው እንደዚህ አንቺ እንደዚህ አይነት ሪካር ዲቦ፣ ስሚኝ አዳሩ። እኛ እንውጣላችሁ እናንተ ተነጋገሩ በቃ። መሲ አንቺ በማከል ገብተሻል። እኛ ከታችን ነው ማለት ወንድሟ እና ብየዋለሁ። ዲቦ ከወንድሟ ጋር ተነጋገሩ። ሳንቲ ሁለታችሁ እንደፈለጋችሁ ገባሽ። ዲቦ ሁለታችሁ እንደፈለጋችሁ አይመለከትም። ወንድሚ ዲቦ ራየ በቃ ተይው ነገሩን አብርጁ። ግን በመስግም ማለት ነው። አሁን እኛ ዲቦራን እየሰማናን ነበረ፣ አምስት ሺህ ስድስት ሺህ ሰው ነበረ። ጭራሽ ስለቤተሰቦች አላነሳችም። ምንድነው ያቺኛው ባለፈው ሪከርድ ላይ አለ የዲቦራን ቤተሰቦች አነሳች። ባሽ የዲቦራን ቤተሰቦች ስታነሳ ነው። ዲቦራ ምናለች፣ ስለ እኔ ቤተሰብ ታወሪያለሽ፣ እኔም ደግሞ ስለ አንቺ ቤተሰብ እኮ አውቃለሁ፣ ግን ቤተሰቦችሽን አለካም። አልፈሽ ተርፈሽን በጣም ስትናገሪ ቤተሰብ ላይ እንዲ የሚሄድ ይችል ነበር ብላ ራሷን ነው ገባሽ። መሴት ተናገረቻል። እኔ እኮ ምንም ነገር እኮ አላየሁም። ብቻ ቤታቸውን ሲያሳዩ ነው ገስ እንትን ያልኩት፣ ቤተሰቦችሽን እርጂ ምናምን ቤተሰቦችሽን እርጅ ልጅሽን ጥለሽ ቤተሰቦችሽ ላይ እርጃቸው፣ ቤተሰቦችሽን ዞር ብሎ የሚያይልም የድሃ ልጅ ነሽ ምናምን እያለች ዲቦራን ሰደብቻል። ገባሽ ሲጀመር ሼር አድርገውልኝ ነው የሄድኩት። የእነ ዲቦራ ቤት ነው ተብሎ ሲያስተላልፉት ገብቼ አንቺና ዲቦራ ጨርሱ፣ ቤተሰቦቿ ምን ያድርጉ፣ ሁለታችሁ እንደፈለጋችሁ ነው አልኩኝ። ወንዶቹ ናቸው እዛ የሄዱት ገባሽ፣ በዚህ ጨለማ። እሺ ስለዚህ እኛ እኛ እኛ እንወጣለን፣ ይረጋጉና ይነጋገሩ። እሺ በቃ ይሄን ወተናል። በቃ ስለዚህ እናንተ ተስማማችሁ ከአላት ይሄን ወተናል። ውጡ ውጡ፣ እንትኑ ይሄን ወተናል። እሺ ይሄን በቃ አሁን ጥራት እና ቤታ ባለችበት እንነጋገራለን ብሎ ቤት አንቺ ባለሽበት ይነጋገሩ፣ ከወንድሟ ጋር ታውራ ዲቦራ ማለት ልጅቷ ማለት ነው። እንደዚህ ይሄ ማለት እኔ ያልገባኝ ነገር አሁን ለምን ቪዲዮውን አውጥታ አታሰማ? ማባገዳ ተሰደበብን ካለች መጀመሪያ መሲ ለምን እኔ እንደዛ ሲባ እኔ የሰማሁት የዲቦራንም የሁሉንም ሪከርድ አልሰማሁም። የእነ ዲቦራ ለምን አውጭ አትለው? ለምን አውጭ አይሏት ነው የምትቀባጠረው። ስሚ፣ ይኸውልሽ ንገርሽ፣ አንድ ነገር ቤተሰባ አልለካሁም። እናትሽን አክብሬ ከማለት ውጭ የተናገርኩት ነገር የለም። ምንም የነካሁት ነገር አያቴ ምናምን ሰደበች እንደዚህ አደረገች ነው። ማንንም አልተሳደብኩ። ታምጣ ሪከርድ ሪከርድ ስሳደብ ያለበትን ሪከርድ ታምጣለ። እሷ ግን የሄደችበት ርቀት አለ አሁን እዚህ ጋር እንዳንተው አንቺ ደንግጠሻል መሲ ታዋክባለች እንትና ታዋክባለች እከሌ ትመጣለች እንትና እነሱ አንቺ ብትሆኚ አንቺ ብትሆኚ እንደዚህ ነው የምታረጊው አንድ ጓደኛ ሆኖ ምናምን እያለ ዲቦራ ላይክ እንደዚህ ደረጃ ሲሄድ ምን ነው እኔ ቤተሰብ ጋር እንዲህ ቢደረግ የቤታን ቤተሰብ ቤት አቃጥላለሁ ቢልሽ ዲቦራ፣ አይ ምንም አይልም ብለሽ ትተሽ ዝም ብለሽ ትተኛለሽ። አተኝም እንደ ጓደኛ መተሽ ታናግርኛለሽ። ገባሽ? ላይክ ይሄ በጣም በጣም ኧረ፣ ምን አይነት ሰው ናት? በክርስቶስ ግን ኔ ሰውን ነገር አላባበስም። እሷን ጠያት እግዚአብሔርም፣ ወደ ዘር ገባ ገባሽ? አሁን በዘር በምን ተጣሉ? መሲ አይ እውነታውን ካየሽ እኮ ያችኛዋ ናት እኮ እኔ ማንንም ሪከርድ አላየው ቤት እኔ ገና ቤት ስገባ ስልኬን ስከፍት የእሷን ቤተሰቦች እየታየ ነበር ስለዚህ ወንድሟ እናና ከዲቦራ ጋር አውራ አልኩት ማድረግ ያለብኝን ነው በነገራችን ላይ ዲቦራ ያደረግኩትን ገባሽ ይሄ ደግሞ ስህተት ከሆነ ችግር የለም ሂጂ መሲ ቤትሽን ክፈች እኔ ቤትሽ እመጣለሁ ወንድሟ እዛ ይምጣ ከወንዱ በቃ ከእሷ ጋር አትነጋገሪ፣ ገባሽ? ለእሷም ብያታለሁ፣ አንቺ ጋር አትነጋገርም። ወንዱም ዋናው አክስትሽን የሰደበችው ቪዲዮ እንዳለ ላኩልኝ። እኔ የእኔን ቤተሰብ የተሰደበበትን ጠቅላላ ቪዲዮ ለእኔ ላኩልኝ፣ ሼር አድርጉልኝ እንዳለ። ዛሬ ሙሉ ቤተሰቦች ሌዝቢያን ስትልበት የነበረውን ቪዲዮ ላኩልኝ፣ ላኩልኝ። ከዛ ያልኩበትን ይውጣ። ከዛ የትኛው የማን እንትን እንደሚል እናያለን። ለምን እዚያ አይ ወንድሟ አልፈልግም እሄዳለሁ አንድ ዘፈን ስማ ቆይ ማሪ አንድ ዘፈን ሰምተልኝ እዚህ ተጨነቀልኝ ነገር ፈልጎ እዚህ ደረጃ ማስቤት ውስጥ ቆይ እስኪ ዘፈን ጆሮ የራሱ ደንቁሯን በሰመመን ያለው ቋንዴ ማርያም እናንተ እዚህ ዝም በሉ እናንተ ዝም በሉ እናንተ ጠጥ በሉ። ለማንም አትሆንም እኮ ነው። ተይ ተይ ይላል ፎክስ። ችግር የለም። ላይክ እኔ አሁን ለምሳሌ ወጥቼ አንድ ነገር ተናገር ቤተሰቦች ባለ ጊዜ ናቸው፣ ቤት ያቃጠለ ያርዱሻል ምናምን። ያ ማለት ቤተሰቦችሽ ላይክ አራድ እንደሆኑ ገዳይ እንደሆኑ ጨካኝ እንደሆኑ ክፉ እንደሆኑ ነው የምታሳዩ፣ በይቅርታ እንደማያምኑ በስርዓቱ በደንብ እንዴ ላይክ ወታ- እግዚአብሔርን ጋይስ ላይክ የምትናገረው ነገር ይሄ ትክክል፣ ለራሷ እራሱ ትክክል የምትናገረው ሳምሪት ሰም ይሆናል፣ ግን ላይክ ነኝ። እዚህ ጫፍራለውን ስሚ ማርያምን የራሷን ቤተሰብ እኮ ነው እያስተኮረች ያለችው። የራስሽ ቤተሰብ አራጅ እንደሆነ ዘርሽ አራጅ እንደሆነ እኮ እያሳይሽ ነው ያለችው። ዘርሽ በፍቅር እንደሚያምን ስራ በአባ ገዳ ስርዓት ነው ያልሽው አይደል? በአባ ገዳ ስርዓት ይቅርታ እንደሚጠያየቅ ማሳየት ቤተሰብ ነው እንጂ፣ አይኑ አባትሽን ጎልጉለው ያወጡልሻል፣ ያርዱልሻል፣ ባለጊዜን አይባልም አደባባይ ላይ። እናቴን ሰን ጋይስ የምታውቋት ሳምሪን ካላችሁ ላይክ ምከሯት። የምታውቋት ሳምሪን ካላችሁ ላይክ ምከሯት። አጠገቧ ያላችሁ ሰዎች ምከሯት። ይሄ ትክክል አይደለም ብሏት እንደ ዘሯን ቢሆን ዘሯ አራጅ እየሆነ እያሳየች ነው ያለችው። ኖ ጋይስ ዝም በይ የምትሉኝ እኔኮ ለእኔኮ ያባባስከ ለማባባስ እንዲህ ብለሻል እንዲህ ብለሻል ማለት ይችላል። ግን ላይክ ሳምሪ ጋር አጠገቧ ያላችሁ ጎኗ ያላችሁ ሰዎች ለሳምሪ አጠቅሟትም ምከሯት እሷም የተናገረችው ትክክል አይደለም። ወንድም አባትሽን ሄዶ አይኑን ጉልጉሎ ቢያውጡለት እኔ የለውበትም እያለች ነበር። ባለጊዜ ጊዜ ነው። ይሄ ጥሩ አይደለም። እዚህ ደረጃ መድረስ ለምን? ከእውነታውም ካያችሁ ከመጀመሪያም ጀምሮ ዲቦራ አልተናገረቻትም። እሷ ናት ልጅሽን መኛ አትመኝ እያለች ስትጨቃጨቅ የነበረው እና ሳምሪ ይህን ነገር ቁጭ ብለሽ አስቢበት እንተዋወቃለን አምስት አመት ግን እንዲህ አይነት ይሄ ሶሻል ሚዲያ ላይ የተቀመጠ ነገር እድሜ ልክሽን ከማንም ጋር ስትጣይ የአራጅ ቤተሰብ እየተባለች ነው የምትሄጁ። ማርያምን ሳምሪ እኔ አቅሻለሁ። ታይ ዕድሜ ልክሽን የተጣላሁ አንቺ አራጅ ቤተሰብ አንቺ አይን ጉልጓይ ቤተሰቦቿ እኮ ደብ ነው የሚጠጡት እየተባለች ትሄጃለች። ቤተሰቦችን በዚህ ነው ያልክ አንትናት በይ። እኔ የፈለገ ብጣላ ቤተሰቦች አራጅ እንደሆኑ አልናገርም። እናቴንንሳይ የፈለገ እንደው ቢያርዱ እንኳን አን ቤተሰቦች ደግ የዋ ናቸው ብዬ ገበናቸውን ሸፍናለሁ እንጂ አራጅ ናቸው እያልኩ አላወራም። ተይ ሳምሪ ተይ፣ ለአንቺ ነው የምናገርሽን። የምንም መሆነው ነገር የለም። እኔ ወይስ የልጅነት የሚሆን ምን የሚሆን አላውቅም። እግዚአብሔርን ነገር አይነው ማሮጭ ለእኔ ብላችሁ ነው ይገባኛል ግን ላይክ ጥሩ እኔ እኮ ለራሷ ምክርን የሰጧት እንጂ እኮ መሳደብ እችላለሁ እኮ ከዲቦራ ተደረቤትህ ጥፋተኛ ምሷ ስለሆነ ብዬ መሄድ እችላለሁ። ግን ለራሷ ቤተሰቦቿን ላይክ ለምን ይህን ያህል ኤክስፖዝ ታደርጋለች? በዚህን ያህል ደረጃ ለምን ዋይ? እንደ እኔ ቤተሰቦች ማርያምን መጥፎ ቢሆኑ ገበናቸውን ነው የምሸፍንላቸው በለበስኩ ቀሚስ። አራጅ ቢሆኑ አራጅ እንዲ አይባልም፣ ላይክ አይባልም እግዚአብሔርን አይባልም ጋይስ፣ ልጅነትም ይሁን እልህም ይሁን ምናምን ብስጭትም ይሁን ከሆነ ከስር ያላችሁ ሰዎች ሳምሪ የምከሯት ቤተሰቦቿን ይህን ያክል አውጥታ እንደዚህ አይባል። መደበቅ ነው ያለባት የቤተሰቧን ነገር እንዴ! አይ እኔ የላቸው ጋስታ እኔ እኮ መናገር እችላለሁ፣ ለዲቦራ እንትን ብዬ ጥፋተኛ ብዬ መሳደ ምናምን ቻለ። ግን አይጠቅምም፣ ይህን አይጠቅምም ላይ ሁለቱን እያባባሰ ነው የሚሄደው። እዚህ ደረጃ ከደረሱ ሁለቱን እያባባሰ ስለሚሄድ እኔ ብዙን ክፉ ደግማለም። ግን ለእሷ አጠገቧ ያላችሁ ምከሯት። ገጀራ እያሳዩ ምናምን ዘርሽን ነው የምታሰድቢው። ዘርሽን እያኮራሽ አይደለም፣ ዘርሽን ከፍ እያደረግሽ አይደለም። እኔ አሁን ወጥቼ አልልም የአማራ ማህበረሰብ አራጅ ነው ገዳይ ነው እንዲባል አልፈልግም። ገብርኤልን እኔ ብሞት የአማራ ማህበረሰብ ወጥቼ ቤተሰቦቼ ጀግና አየሽ አይደል ከኔ ጋር የተጣላችኋል ድሬደዋ ሄደች ቀላለሁ በጥፊ ጆሮ ግንዷን ማስባል። ስንት ገንዘብ የሚፈልጋለ? አንድ ሺህ ዶላር ብልክ ኢትዮጵያ ውስጥ በሸነና ነው ብዬ፣ ግን እዛ ድረስ አልሄድም። ፍቅር እንደሆነ ማህበረሰብ ነው የምታሳየው፣ ማንነትሽን በዛ ነው የምታሳየው። ብሞት እኔ የአማራ ማህበረሰብ እንዲ አባቴ አርዳል ምናምን አልልም። ዘሬን አላሰድም። በአራጅነት አላስጠራ

አይሆንም ዲቦራ፣ አይሆንም። አላጋግልሽም አልገፋሽም፣ አላጋግልሽም አልገፋሽም። አይ መንበጭበጫ አለም። ዲቦራ ለራሷ አዘንኩላት፣ ለራሷ ለአንቺ አንቺ አሁን ምንም ላት ለራሷ ራሷ አዘንኩላት። የማይባል ቃልም ወታ የምትጠቀመው በህግም በምን ላይ ኖ ማህበረሰብ ማ ያሰደበኝ ያለችው እንዴ? ቆይ እቤት ልደውልላቸው። ቆይ አንጮ ነው ጋይስ፣ ታይ ነው የሚባለው። ታይ አታ ኮመንት ላይ ያላችሁ አታባበሱ። ለጁን ዳንኤል አልጠቀማችሁ። ታይ እረፊ ነው የሚባል፣ ረፊ ኖ ተረጋጊ ነው የሚባል ጥሩ አይደለም ጋይስ። እኔ ምንም የምታመጣብኝ የለም ሳ ባለ ጊዜ ምትል ምንብትል ቤተሰቦቼ ቀጥ ብለው እንትን የሚሉት